ግዙ ይሄው 36 ሺህ ብር የገዛችው ወርቅ አሁን 207 ሺህ ብር ልትሸጣው ነው እና እንዴ ቀረበበት ሰላም ጤና ይስጥልኝ ውድና የተከበራችሁ ተከበራችሁ የየተን ቤቱ ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ ወርቅ አዎ ተወዷል አንድ ግራም ወርቅ ስንት እንደሆነ ታውቃላችሁ ወርቅ የገዛችው ሰዎች አሁን ላይ ሚሊየነር ሳይሆን ቢሊየነር ናቸው እመኑኝም አትመኑኝም ለዛ ነው ወርቅ ግዙ የምንላችሁ በጊዜ እንግዲህ ከአንድ ወር በፊት አንድ ግራም ወርቅ 16 ሺ 17 ሲሸጥ የነበረው ከአንድ ወር በፊት፣ አሁን ላይ አንድ ግራም ወርቅ ስንት እንደሆነ ታውቃላችሁ? 24000 ብርና 23 ሺ ብር ነው 2 21ዱ ባህሬን፣ የውጭው 23ሺ ብር ኢትዮጵያ ውስጥ አንድ ግራም ወርቅ። ስለዚህ ውዶቼ ወርቅ እየገዛችሁ ገንዘባችሁን በወርቅ ወርቅ ቀንሶ አያቅም። መሬትና ቤት ይለያል። ወርቅ ቀን ግራሙም አይቀንስም። ወርቅ ወርቅ ነው። በቃ ኳሊቲ አይቀንስ ምኑን አይቀንስ። ስለዚህ ውዶቼ ይሄን የመሳሰሉ ወርቆች እኔ የአብስራ ወርቅ ቤት ነው ያለሁት። እኔ ደንበኛዬ ናት። አሁንም ገጥሞኝ ነው የጆሮ እቺን የመሰለች የምታምር ወርቅ። ዛሬ ልደቴ ነው። ሃፒ በርዝዴ በሉኝ። ስንት አመቴ እንደሆነም ደግሞ በዛው ገምቶ ትንሽ እድሜ ወጋ ያለ ይመስላል አ ስለዚህ ለልደቴ ለራሴ ስጦታ ልሰጥ ነው እና ለጆሮ ልገዛው ነው እና በዛው ቪዲዮ ልስራላችሁ ብዬ ነው። ኢትዮጵያ ውስጥ አንድ ግራም ወርቅ ሀያ ሶስት ሺ ብር ገብቷል። የዛሬ ሶስት አመት ሁለት ሺ አራት መቶ ሪያል ገዝተዋለች። ይሄንን ወርቅ ማለት ነው። አሁን ኢትዮጵያ ውስጥ ሁለት መቶ ስንት መጣ? ሁለት መቶ ስድስት ሺህ ሰባት መቶ ብር መጣላት። ሂሳቡ ብላችሁ ታምናላችሁ? ማሻአላ ተባረክን። ረህማን ወርቁ ወርቅ እንዳይመስልሽ ገዝተሽዋል። ግን አሁን የዛሬ እናንተ ያኔ ወርቅ ገዝታችሁ ቢሆን ለከሌ ለከሌ ኬክ አሰሩ በርዝ ዲሆነው ልብስ ንግዛ ከሽካ ምናምን እያላችሁ የምትቀባጥሩና ለሰልባጅ ልብሳችሁን አረብ አገር ቁጭ ብላችሁ አምስት ስድስት ሺፎን ቁምሳጥን የምታጨናንቁ በሙሉ ወርቅ ግዙ፣ እሺ። እዚያው ሲቸግራችሁ ወርቅ አምጥታችሁ ስትሸጡ በመቶ ሺህ ቤት ነው የምትሸጡት። አንድ የጣት ቀለበት መቶ ሺህ ብር ነው የሚሸጠው እዚህ ጋይስ። ምን ለማለት ፈልጌ ነው? እኔ ምክር አዘል እንጂ ቁጣ አይደለም። ብዙ ጊዜ እኔ ምክሮቼ እንደ ቁጣ የምትወስዱ ልጆች አላቸው። ምንድን ነው መሰላችሁ? የምሬ ነው ምላችሁ። የከሌ ሰርግ ነው፣ የከሌ ልደት ነው፣ የከሌ የሆነ ነገር ነው፣ የከሌ ኒካ ነው፣ ቅብርጥሴ ነው እያላችሁ አበሻ ቀሚስና ሺፎን የምትገዙ ሴቶች ትምህርቱ ውሰዱ። ወርቅ ግዙ አንድ ግራም ወርቅ ሁለት ግራም ወርቅ ሰብስቡ። ከላስ ሀቢብቲ ሰብስቡ በቃ ዛሬ መቶ ግራም ያለው ሰው መቶ ግራም ወርቅ ያለው ሰው ሁለት ሚሊዮን ብር ነው የሚሸጠው። መቶ ግራም ወርቅ ሁለት ሚሊዮን ብር አሁን ማንሻችሁ ለመቶ ግራም ወርቅ አለሽ መቶ ግራም ሁለት ሚሊዮን ብር አለሽ ማለት ነው። ስለዚህ ወርቅ ግዙ አንድ ግራም ወርቅ ሁለት ግራም ወርቅ ከማት ሰብስቡ አምስት መቶ ብር የሆነ ልደት፣ የሆነ ነገር ለአረቦች ተውላቸው። እንደዚህ አይነት መሄጃ ምናምን ምናምን ምናምን ከሽካው ምናምን ለአረቦች ተውላቸው። እናንተ ምን ቤት ናችሁ? በቃ ስለዚህ ወርቅ እየገዛችሁ ሰብስቡ። አንድ ግራም አምስት መቶ ብር ያል ነው ግዙት። አሁንም ግዙ ግዙ። ውድ ነው ብላችሁ እንዳትተው።

የእንሰት ጎሮሮ ስር ሳገኘው የዘመድ ቤት ሲሄድ ምን ሲል ምን ሲል አንድ ልብስ የለም። አሁን እኔ እየገዛው ለብሰው የአስሩም የለም እና እኔ የማየው ድስትና ካላጣው ብቻ ነው፣ በአስሩ ሻንጣ ጋ ማለት ነው። ወርቅ ገዘቼ ቢሆን ግን አስባችኋል። አሁን ላይ ይሄኔ ይሄኔ በቃ ኔ ይሄኔ በቃ በቃ ፍሉስ እላይ ላይ ነበረ ፍሉስ በፍሉስ

ከቀጣይ ነው እስከ ህዳር ድረስ ይወደዳል። ከዛ የውጭዎች ገና ታውቂያለሽ፣ ቀይ ምናምን የሚለበሰው የፈረንጆች ሲደርስ እንደውም ውጪዎች ራሱ ማለት ነው እቃ በጣም ይሄ ሁለት እቃ ሽጠው አንድ እቃ ምናምን የሚሸጥ በፈረንጆች ላይ ብዙዎቻችሁ ገዝታችሁት ሊሆን ይችላል ወይም ኑሯችሁ ሊሆን ይችላል። ዛሬ ስንት ግራም እና ስንት ብር ሂሳቡ እንደሚመጣ አሁን ደምሬ ነግራችኋለሁ። የጆሮ የአንገትና የጣት ሊኖራችሁ ስለሚችል ጠግም ማለት ነው። ከነ ማጫወቻው ስንት ግራም እንደሆነ እዩ። ይሄ የምትመለከቱት አሁን ይህ የምትመለከቱት 26 ነጥብ 7 ነው 26 ነጥብ 7 26 ነጥብ 7 ሲባዛ በ23000 ብር። ይህ የምትመለከቱት 614000 ብር። 26 ግራ 26 ግራም ወርቅ 614000 ብር ይመጣል ማለት ነው። ስለዚህ ጋይስ ወርቅ ግዙ የምንላችሁ በምክንያት ነው፣ እና ወርቅ ግዙ፣ ወርቅ ግዙ፣ ወርቅ ግዙ ወርቅ ይኖራችሁ